የእሁድ ቤት አዘጋጅ አርቲስት ሚካኤል ታምሬ እዚህ ይገኛሉ። እንዴት ነው አንቱ? እሺ፣ እንዴት ሰላም። እንኳን አደረሰህ ማለት ፈልጋለሁ። ነገ እንግዲህ ለአንድ ዓመት ያክል ዝግጅት ሲደረግበት የነበረው በጉጉትም ሲጠበቅ የነበረው የእሁድ ቤት ነገ ሊጀምር ነው። በዚህ እስኪ ስለ ዝግጅቱ እናውራ። ለአንድ ዓመት ሲደረግ የነበረው ዝግጅት ምን ይመስል ነበር? ለአንድ ዓመት ከባድ ዝግጅት ነው ስናደረግ የነበረው ቤት ከመስራት ጀምሮ እንግዲህ ዝግጅቱ የሚጀምረው እሁድ ቤትን ስናስብ በትልቅ ደረጃ ስለታሰበ፣ በኢቢሲ ማኔጅመንት በጣም በትልቁ የታሰበበት ጉዳይ ስለሆነ ቤት ራሱ ከመስራት እንደምታውቂው ኢቢሲ ትልቅ ስቱዲዮ አለው። ለምንም ጉዳይ የሚሆን ስቱዲዮ ኦልሬዲ ሰርቶ ነበር፣ ግን ይህንን የመዝናኛ ፕሮግራም በተለየ ትኩረት አዲስ አይነት አቅጣጫ ማምጣት ስለተፈለገ አዲስ አይነት አስተያየት አዲስ አይነት አቀራረብ ስለተፈለገ ቤት ከመስራት ጀምረን ከዛ የተለያዩ ይዘቶችንም ተነጋግረን በተለያዩ ፕሮዲሰሮች ተጨምረውበት ላለፉት አንድ ዓመት ስንደክምበት ነበር። እንግዲህ በእሁድ ቤት ተመልካቹ ምን ይጠብቅ? ምን አዲስ ነገር ይዞ ይመጣል እሁድ ቤት? እንደምታቂው በመዝናኛው ዘርፉ ላይ የቲቪ ድሮ ልጆች እያለን ጀምሮ የተለያዩ ይዘቶችን ይዞ የሚመጣ ድርጅት ነበር። ያው በብቸኝነት በነበረበት ጊዜ ማለት ነው። ለምሳሌ የእሁድ መዝናኛን በተመለከተ መቶ ሀያ የሚባለውን ትልቅ የመዝናኛ ፎርማት ፈጥሮ አዲስ አይነት የመዝናኛ ይዘትን ያበረከተ ነው። ስለዚህ አሁን ያንን የሚመጥን አንድ አቅጣጫ የሚለውጥ ወደሚቀጥለው ገጽ የሚያሳልፍ አዲስ አይነት አቀራረብ እና በተደጋጋሚ እንዳልነው ነው። መዝናኛውም እንዳለ ሆኖ ቁም ነገሩም ይኖራል። የምናስታውሳቸውም ሰዎች ይኖራሉ። ከተለያየ አቅጣጫ የምንሰራው ነገር ነው የሚሆነው። የእሁድ ቤት ትልቁ ነገር ተመልካች ይጠብቀ ብለው ለሁሉም ሰው የሚሆን ነው። የእሁድ ቤት ውስጥ ያለ ማንኛውም ሰው ከአባት ከናት ጀምሮ እስከ ልጆች ድረስ ለሁሉም የሚሆን ዝግጅት የተካተተበት ነው። የእድሜ ካታጎር የለውም። እንትን በዚህ እድሜ ያለ ሰው ብቻ የው የሚባል ነገር አይደለም። ከወላጅ ጀምሮ ቤት ውስጥ የተመሰረተ ነገር ስለሆነ ሁሉም ሰው የሚያየው እና ለሁሉም ደረጃ የሚመጥን ሆኖ የተዘጋጀ ነው። ያው እኛም በቅርበቱ ነን እያየ ነው ነው፣ ምን ያህል ዝግጅት የተደረገበት እንደሆነ እናውቃለን። ያው ከአንተ አንደበት ተመልካች እንዲሰማ ስለፈለግ ነው። እንዲያው በእሁድ ቤት ለሰዎች ቀረብ ያሉ ታሪኮች፣ ለሰዎች ቀረብ ያሉ ይዘቶች ነው የተካተቱበት። በአንተ ምልከታ ይሄ እንዲታየዋለን? አዎ በጣም በጣም በተለይ ምንድን ነው መሰለሽ የተለያየ ይዘቶች አሉት። አሁን ለምሳሌ ይሄ ለኢትዮጵያ የሚል አንድ ይዘት አለን። ይሄ ለኢትዮጵያ የተለያዩ ከዓይናችን የጠፉ ሰዎችን ፈልገን የምናገኝበት ነው። ደርሶ መልስ ፕሮግራም አለን። እሑድ ቤት የግድ ሁሉም ሰው ወደ ቤታችን መምጣት ብቻ ሳይሆን እኛም ወደ ሁሉ ቤት የምንሄድበት ነው። ሄደን እንጎበኛቸዋለን። ከተሞችን፣ አኗኗራቸውን እናያለን እና እነዚህን የመሳሰሉ በጣም ብዙ ዝየራ አለን። ሄደን ዘመዶቻችን እንጠይቃለን፣ ወደ ቤትም እንጋብዛለን። ተመልካችን ወደ ቤታችንም እንጋብዛለን እና እንዳልሹ ለሁሉም ቅርብ የሆነ እና ሁሉንም ሊያስደስት የሚችል ሊያዝናና የሚችል ሊያሳውቅ የሚችል ሊያስታውስ የሚችል እና ከሳምንት ሳምንት የተለ በናፍቆት የሚጠበቅ አይነት ፕሮግራም እንደሚሆን ተስፋ እናደርጋለን። ድካማችን የዛ ያህል ነው። እንደሚሳካልን መቼም ባለሙሉ ተስፋ ነን። ያው እንግዲህ ከአንጋፎቹ አንተንም እንዲሁም ደግሞ አርቲስት ሙላለም ታደሰ ሌሎች ደግሞ ወጣት ጋዜጠኞችን ጨምሮ በልዩ ዝግጅትና አቀራረብ የሚቀርብ ነው። ተመልካቾች እንግዲህ ነገ ይጀምራል፣ እንዲከታተሉ ነው የምንጋብዛቸው። እንዳያመልጣችሁ፣ ተከታተሉ። ከነገ ከጠዋት ጀምሮ እሁድ ቤት ይከፈታል። ወደ ቤታችሁ እንመጣለን፣ እናንተም ወደ እኛ ቤት ትመጣላችሁ። እሁድ ቤትን በደስታ እንጀምረዋለን ነገ። አርቲስት ሚካኤል ታምሬ እናመሰግናለን።